አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ ውደቻ ነር ቤተሰቦች ሰላም እንዴት ናችሁ? በየላችሁበት የረበና ሰላም በእናንተ ላይ ሆን። ረማዳን እንዴት ነው? እንዴት እያሳለፋችሁ ነው? እንግዲህ ረመዳን እየሄደብን ነው። አላህ ከሚጠቀሙበት ሰርቶ ደስተኛ ከሆኑት ሰርቶ ጾሞ ከከሰሩት ሳይሆን ከተጠቃሚዎች አላህ ያደርገን ማለት ነው። የመዳም ቅመሞች ያሰባችሁትን አላህ ያሳካላችሁ የዛሬ ዓመት ከሙሉ ቤተሰቦቻችሁ በደስታ ሀገራችሁ ለመጾም ያብቃችሁ ማለት ነው። ህልማቸው ተሳክቶ ደስተኛ ሆናቸው የምትኖሩበትን ህይወት አላህ በረህመቱ በይዝነቱ ይወፍቃችሁ ማለት ነው። አላህ ድካማችሁን ቀለል ልፋታችሁን በቃ የለፋችሁበትን በጥቅሉ ደስተኛ ሆናችሁ የምትኖሩበት አላህ ያደርግላችሁ። ኢንሻላህ። ተስፋ አትቆርጡ፣ አትሰላችሁ፣ ዱዓ አድርጉ። አላህ ባላችሁበት ይጠብቃችሁ። ጠብቃችሁ። ወሰላሙ አለይኩም ወረህመቱላህ ወበረካቱሁ። ባባ ይወዳችኋለሁ።